እንደሚታወቀው በብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው ብሎ ማንሳት ይቻላል። ከእነዚህ ችግሮች ውስጥ በዋነኝነት የኮንሲስተንሲ ማጣት ወይም የወጥነት ችግር ነው ያንዱ ችግር ነው። ሁለተኛው ደግሞ ስትራቴጂያዊና ቀጠናዊ ጉዳዮች የሚፈልጉትን ጥንቃቄና ስሱነት ወይም ሴንሲቲቪቲ ማጣት ይታያል። ከዚሁም ጋር የሚያያዘው የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ተጋላጭነቶች አሉ። ሀገራዊ ተጋላጭነቶች እና ወጥነት የሌለው የውጭ ፖሊሲና ቀጠናዊ ጥምረት ሲባል አጋርነትን መቀየር ይታያል። የሆነ ወቅት ላይ ጥሩ ግንኙነት መስፈንባቸው የነበሩ ጎረቤቶቻችን ሳይታሰብ ያ ግንኙነት ይቋረጣል ወይም ይበላሻል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ድርሶና ሶማሊላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና እንዲፈርስ ያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። ስለዚህ አጋሮቻችን ማን ነው ቢባል፣ በአሁኑ ሰዓት ወጥ የሆነ አጋር ማግኘት ያስቸግራል። በተለይ በጎረቤት አካባቢዎቻችንና አንደኛው እየታየ ያለው ችግር እሱ ነው። ሁለተኛው ከዚሁ ጋር የሚያያዘው አጋሮቻችን መካከለኛው ምስራቅና በገልፍ አካባቢ ያሉ የሚድል ፓወር አገሮችን አድርገናል ጎረቤቶቻችን ላይ ያተኮረውን የውጭ ግንኙነት ፖሊሲ የትኩረት አቅጣጫ ቀይረ ከዚሁ ጋር ማንሳት የምፈልገው የአንካራውን ስምምነት ነው የአንካራ ስምምነት በውስጥ ታዋቂነት የሶማሊላንዱን ሜሞራንደም ኦፍ አንደርስታንዲንግ ውድቅ አድርጎታል ተብሏል። ለኢትዮጵያ ሕዝብ ግን የተገለጸ ነገር የለም። እንኳን ደስ አላችሁ የባህር በር አግኝተናል፣ የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ ዓመት ባልሞላ ጊዜ ውስጥ እንደገና ያተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል፣ ወይስ አልተሰረዘ የሚለው እንኳ በግልጽ ኮሚኒኬት አልተደረገም። እና እነዚህ አይነት የኮንሲስተንሲ ማጣ ችግሮች አገራችንን ብዙ ዋጋ እያስከፈሏት ነው። የዲፕሎማሲ መገለል እንዲገጥማት እያደረገ ነው ብዬ አስባለሁ። እና ክቡር ሚኒስትሩ መጠየቅ የምፈልገው አንደኛ፣ ከጎረቤቶቻችን ጋር የሚኖረን ዲፕሎማሲያዊ ግንኙነት ቅድሚያ ሊሰጠው የሚገባ ነው ኮንሲስተንትሊ ከነሱ ጋር ወዳጅነት ፈጥረን ነው ሌሎች ሀገሮች ጋር ያለ ግንኙነት ሊመጣ የሚገባው እና እነዚህ መዋዠቆችን ለመፍታት ሚኒስቴር መስሪያ ቤትዎ ምን አስቧል የሚለውን መጠየቅ እፈልጋለሁ። ከዚሁ ጋር ተያይዞ የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? በእሱ ላይ ማብራሪያ ቢሰጥ። የእኔን ሀሳብ እዚህ ላይ ሪፍሌክት ለማድረግ ሀገራችን የባህር በር ያስፈልጋታል፣ ወደብ ያስፈልጋታል። ማንኛውም ጤነኛ ኢትዮጵያ ይህም የሚገነዘበው ነው የሚረዳው ነው። ነገር ግን ይህ መሳካት ያለበት ሌላ ብለዲ የሆነ ጦርነት፣ ደም አፋሳሽ ጦርነት ተካሂዶ ሳይሆን ያሉ ህጋዊና ሰላማዊ አማራጮችን፣ ዲፕሎማሲያዊ አማራጮችን አሟጦ በመጠቀም ነው ብዬ አስባለሁ እና በዚህ ዙሪያስ ሚኒስትር መስሪያ ቤቱ ያለው ግምገማ እና የእርሶ ምልከታ ምንድን ነው? የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል ከማድረግ አንጻር ምን እየተሰራ እንዳለ ማብራሪያ ቢሰጥበት የሚል ሀሳብ ስላለኝ ነው። ሌላው ከሞላ ጎደል የተነሳ ነው፣ ከኤርትራ ጋር ተያይዞ የህዝብ ለህዝብ ግንኙነትን የማጠናከር ጉዳይ ትልቅ ትኩረት ተሰጥቶበት መሰራት አለበት ብዬ ነው ማም ነው። ከቀይ ባህር ጋርም ተያይዞ ቅድም ተነስቷል። እዚህ ላይ እኔ አድ ማድረግ የምፈልገው አሁን ባለፈው የኢትዮጵያ አየር መንገድ በረራዎችን ያካሄድ ነበር ኤርትራ ላይ እንደተቋረጠ ነው እየሰማ ነው ያለ። ነው ኢቨን የአየር መንገዱ ሀብትም ጭምር የተወሰደበት ሁኔታ እንዳለ መረጃዎች እየወጡ ነው ያሉት። የጦርነት የቃላት እንትንና ከእሱ ጋር ተያይዞ የሚኒስትሪውን አሴስመንት ጠይቄ ነበር። እሱ ቢመለስልኝ በጣም አመሰግናለሁ። በጣም አመሰግናለሁ። የመለስኩ ይመስሎ የነበረ ወይ መልስ ግልጽ ካልነበረ ትንሽ ለማብራራት ሞክራለሁ። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናደርግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲህና እንዲያ ወደ ማለት አልገባል። ስለዚህ የረሳሁት የተናገርነው ነገር ከሌለ በስተቀር በቅርቡ የእነሱን ንግግሮችንም በተመለከተ የውጭ ጉዳይ ሚኒስተር ቃል አቀባይ የቀድሞውን አላልኩም፣ የአሁኑን ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የሕዝብ ተወካዮች የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ ያጋራሉ። ኢትዮጵያ ዲሞክራሲን ተግባራዊ ለማድረግ የምትሞክር ሀገር ስለሆነች የዛሬ ብቻ ሳይሆን የቀድሞ ኃላፊዎችም ስላሉን፣ ኃላፊዎች አንድ ወንበር ላይ በጣም ረዥም ጊዜ ስለማይቀመጡ እየተቀባበልን ስለምንሰራ የቀድሞ ልምዳቸውን የነበራቸውን ኃላፊነት ለሀገር የሚሰማቸውን ቀናይነት ታሳቢ በማድረግ የተለያዩ የስራ ባልደረቦች፣ ዜጎች የሚያስተላልፉት መልእክት አለ። ያ መልእክት ጆሮ ሊሰጠው ይገባል። ትልቅ ትርጉም አለው። እንደ መንግስት ደግሞ መንግስት ፎርማሊ የሚላቸውን ነገሮች ብሏል። ግን ያልነው ነገር በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም ይህንን እዛ ውስጥ ደግሞ የማንገባው እኛ ቀጠናዊ መረጋጋት፣ ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነ ዓለም አቀፍ መርህና ሕጎችን አሰራሮችን አክብረን የምንንቀሳቀስ ስለሆን እንነጋገር ከተባለ ብዙ የሚያነጋግር ነገር አለ ብዙ የሚያነጋግር ነገር አለ። ግን በሚዛሩ በጊዜው በጥንቃቄ መመራት መሄድ ስላለበት ኢትዮጵያ ደግሞ በጣም ትልቅ ሀገር ነች። መቶ ሀያ ሚሊዮን በላይ ህዝብ ያላት፣ ትልቅ ኢኮኖሚ ያላት፣ ትልቅ አቅም ያላት ጠንካራ ሀገር ነች። ስለዚህ ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉም ስላለው፣ ትልቅ ክብደት ስላለው እነዚህን እንዲሁ በዘፈቀደ በመሰለን መናገር ስለሌለብን ትንኮሳ ቢኖርም አንዳንዴ በወደ ሰፊነት አንዳንዴ ሰምቶ እንዳልሰማ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደረጋለን እንጂ የቃላት ጦርነት ውስጥ አልገባንም። ምንገባም አይመስለኝም። በዛ ብዙ ሀሳብ ይገባን አይገባም። ነገር ግን ቀደም ብዬ እንዳልኩት ብሔራዊ ጥቅማችን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም። እሱን በተመለከተ ያለንን አቋም አጠናክረን እንቀጥላለን። የጋራ ተጠቃሚነት እንዳለው ባለመረዳት ወይ በተለያየ ምክንያት የኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እኛ እሺ ሳንል ወይም ያለኛ ቡራኬ የሚሉ ነበሩ። ያ ሳያስቆመን ግድቡን እንዳጠናቀቅ ነው ሁሉ ሌሎች መሰል ስትራቴጂክ ፋይዳ ያላቸው የሀገራዊ ጥቅም ፕሮጀክቶቻችንንም ቅር ቢላቸውም ደስ ባይላቸውም እውን ማድረጋችን አይቀርም። በዛ ሂደት ግን ይህንን ጥቅማችንን በምናስከብርበት ጊዜ የጋራ ተጠቃሚነት መርህን ታሳቢ ባደረገ የዓለም አቀፍ ሕግ አሰራር መርሆዎችንም ከግንዛቤ ባስገባ መንገድ መሄዳችንን እንቀጥልበታለን። ከዚህ ከጎረቤቱ አገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50 ፐርሰንት የሚያንስ ነው። ይሄ ከአንድ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ስለዚህ ከዚህ አኳያ በጣም ብዙ መሰራት ያለባቸው ስራዎች አሉ። አንዳንድ ሀገራት ይህንን የሚመለከት ኮሚሽን አቋቁመው ባለሙያ ከህግ፣ ከካርቶግራፊ፣ ከጂኦግራፊ፣ ከሶሾሎጂ፣ ከተለያዩ መልቲዲሲፕሊነሪ የሆነ የስራ ኃይል በማቋቋም ከሀገራቱም ጋር በዲፕሎማሲ ግንኙነት የተለየ የታወቀ ድንበር እንዲኖር እንቅስቃሴ ያደርጋሉ። በዚህ ረገድ ኢትዮጵያ ብዙ መስራት የሚጠበቅባት ሀገር ናት። በሺዎች የሚቆጠር በሺዎች ኪሎ ሜትሮች የሚቆጠር ድንበራችንን የማካለል ስራ ገና አልሰራንም።